ጤና ስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደናንተ እናደርሳለን። ከዜናዎቹ ጋር በተለይም ደሴ ነኝ። በሐረር ገር ልማትና እድገት ውስጥ የንግዱ ማህበረሰብ ሚና ጉልህ መሆኑን የሐረሪ ክልል እርሰ መስተዳድር አቶ ኦርዲን በድሪ ገለጹ። ለሁለንተናዊ ብልጽግና የንግዱ ማህበረሰብ ሚና በሚል መሪ ሀሳብ በክልሉ ከሚገኙ የንግዱ ማህበረሰብ ጋር የውይይት መድረክ ተካሂዷል። ገዛኸኝ አራጌ ለሁለንተና ብልጽግና የንግዱ ማህበረሰብ ሚና በሚል መሪ ሀሳብ በክልሉ ከሚገኙ የንግድ ማህበረሰቡ ጋር የውይይት መድረክ ተካሂዷል። የሐረሪ ክልል ርዕሰ መስተዳድር አቶ ወርዲ መድሪ በውይይት መድረኩ እንደገለጹት ሀገር የሚገነባው ሁሉም በተሰማራበት ሚናውን በአግባቡ መወጣት ሲችል መሆኑን ገልጸዋል። በዚህ ሀገር ለደረሰችበት ልማትና እድገት የንግዱ ማህበረሰብ ሚና አይተኪ መሆኑን ተናግረዋል። የሀገሪቱ ሆነም የክልሉ እድገት እውን መሆኑንና መረጋገጡ የንግዱ ማህበረሰብ በተሰ የተሰማራበት ትርፋማና ተወዳዳሪ መሆን ሲችል እንደሆነ ጠቁመው ለዚህም መንግስት አስፈላጊውን ድጋፍና ክትትል እንደሚያደርግ ጠቁመዋል። የንግዱ ማህበረሰብ ህግና ስርዓትን በማክበር ህብረተሰቡን በተገቢው መልኩ ማገልገል እንደሚገባም አንስተዋል። በሀገራችን ከለውጡ ጀምሮ በማህበራዊ በኢኮኖሚያዊ፣ በፖለቲካዊ፣ በዲፕሎማሲያዊም ዘርፍ ስኬት መመዝገባቸውን ጠቁመው ሆኖም ግን የሚታዩ ውስን ክፍተቶችን ለመሙላት በትኩረትና በጋራ መስራት እንደሚገባ አስገንዝበዋል። የንግዱ ማህበረሰብ ከህገ ወጥ የንግድ ስራ ቃላት በመውጣት በህጋዊ መልኩ ራሱንም ሀገሩንም መጥቀም እንደሚገባ አስረድተዋል። መንግስት በህግና ስርዓት ነፃ ገለልተኛ ተቋማትን በመገንባት የክልሉን ህዝብ እያገለገለ እንደሚገኝ ጠቁመዋል። በክልሉ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ ኃላፊ አቶ እስማኤል ዩሱፍ ለውይይት ተሳታፊዎች ከለውጥ ወዲህ በተከናወኑ ስራዎች ዙሪያ ጽሁፍ አቅርበው ሰፊ ውይይት የተከናወነ ሲሆን የውይይቱ ተሳታፊዎች በበኩላቸው ሀሳብና አስተያየቶቻቸውን ሰንዝረዋል። አደር ስሟን በሚመጥል የተከናወኑ ስራዎች እንዲሁም በከተማዋ የሚታየው ለውጥ አበረታችና አስደሳች መሆኑን ጠቁመው ይህንንም የሚመጥኑ ሆቴሎችን ለመገንባት ትኩረት ተሰጥቶት መታየት ያለበት መሆኑን አክለዋል። ከግብር ሰብሳቢ ተቋማት ጋር በተያያዘ ዘመኑን የዋጁ ቴክኖሎጂዎችን በመላበስ ፈጣንና ቀልጣፋ አገልግሎት ለመስጠት መስራት እንደሚገባም አንስተዋል። በየቢሮ የሚታየውን ብልሹ አሰራር መታገል እንደሚገባም አክለዋል። የክልሉ ተቋማት አመራሮች ለተነሱ ሀሳብ አስተያየቶች ምላሽና ማብራሪያም ሰጥተዋል። የፓርቲው አመራርና አባላት የማስፈጸም አቅምን በማሳደግ የህዝቡን ተጠቃሚነት ለማረጋገጥ እየተሰራ መሆኑ ተገለጸ። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ አቅም ግንባታ ዘርፍ በክልሉ የተቋማትና የወረዳ የፖለቲካ ንዑሳን ኮሚቴ አባላት በተለያዩ ርዕሰ ጉዳይ ዙሪያ አቅም ግንባታ ስልጠና ሰጥቷል። ሲሳይ ዘሪሁን ተጨማሪውን ያቀርበዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የፖለቲካ አቅም ግንባታ ዘርፍ በክልሉ ተቋማትና የወረዳ የፖለቲካ ንዑሳን ኮሚቴ አባላት በተለያዩ ርዕሰ ጉዳዮች ዙሪያ የአቅም ግንባታ ስልጠና እየሰጠ ይገኛል። ስልጠናው ላይ ተገኝተው የመክፈቻ ንግግር ያደረጉት የብልጽግና ፓርቲ ቅርንጫፍ ጽፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ዑመር በእውቀት ግምቶች በመነሳት ምክንያታዊነት የጎደላቸው ወቀሳዎችን በማስቀረት የፓርቲያችን ሕልውና በማስጠበቅና የሕዝቡን ተጠቃሚነት ለማረጋገጥ ስልጠናው ጠቃሚ መሆኑን አንስተዋል። በተለይም ዓለም አቀፍ የፖለቲካ ስልጣን መርሆችን ከፓርቲው ፖለቲካዊ እምነቶችና ሕጎች ማዕቀፍ ባደረገ መልኩ የፖለቲካ ሁኔታ ትንተና ማድረግ ያስፈልጋል ብለዋል። በመሆኑም ተገቢነት ያለው ማህበራዊ ስርዓትን በመፍጠር ነባራዊ ሁኔታ ዳሰሳ ማድረግ ቁልፍ ተግባር ነው ያሉት አቶ አብዱል ሐኪም ዑመር በተለይም የህዝብና የፖለቲካ ተዋንያኖች አስተያየቶች በሚገባ በመረዳት በእውቀት ላይ የተመሰረተ ምላሽ ለመስጠት ይረዳል ብለዋል። ህዝባችን በነጻ ምርጫም እንድናገለግለው ፍቃድ የሰጠን በመሆኑ በየጊዜው የህዝቡን ስሜትና ፍላጎት በመከታተል በእውቀት ላይ የተመሰረተ ስራን በመስራት የአገልጋይነት ሚናችንን መወጣት ያስፈልጋል ብለዋል። የስልጠና ጽሁፉን ያቀረቡት የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ምክትል ዘርፍ ኃላፊ አቶ ሙሳ አህመድ እንደገለጹት በክልል ጀምሮ እስከታችኛው ታችኛው ያለው መዋቅር መረጃዎችን በተለያየ ሁኔታ በመሰብሰብ እና በማደራጀት ፖለቲካዊ ሁኔታ ጋር በማዛመድ እና በመተንተን ቅድሚያ የሚሰጣቸውን የልማትና የመልካም አስተዳደር ችግሮችን ለመቅረፍ የሚያስችል ነው ብለዋል። በቀጣይም ጠንካራ የግንኙነት አግባብ በመፍጠር የመረጃ ተደራሽነትና የማጠናከር ስራ መስራት እንደሚገባም ገልጸዋል። ለአንድ ሺ አራት መቶ አርባ ስድስተኛው የኢድ አል አድሃ አረፋ በዓል ያለምንም የጸጥታ ችግር እንዲከበር አስፈላጊው ዝግጅት መደረጉን የሐረሪ ክልል የጸጥታ ምክር ቤት አስታወቀ። የጸጥታ ምክር ቤቱ አንድ ሺ አራት መቶ አርባ ስድስተኛው የኢድ አል አድሃ አረፋ በዓል ያለምንም የጸጥታ ችግር ሰላማዊ በሆነ መንገድ እንዲከበር ለማስቻል የተደረጉ ዝግጅቶችን ገምግሟል። ፍቃዱ በላይ ተጨማሪውን ያቀርበዋል። 1446ኛው የኢድ አል አድሃ አረፋ በዓል ያለምንም የጸጥታ ችግር እንዲከበር አስፈላጊው ዝግጅት መደረጉን የሐረሪ ክልል የጸጥታ ምክር ቤት አስታውቋል። የጸጥታ ምክር ቤቱ 1446ኛው የኢድ አል አድሃ በአረፋ በዓል ያለምንም የጸጥታ ችግር ሰላማዊ በሆነ መንገድ እንዲከበር ለማስቻል የተደረጉ ዝግጅቶችን ገምግሟል። በሐረሪ ክልል አንጻራዊ ሰላም መኖሩን የገመገመው የጸጥታ ምክር ቤቱ ሆኖም በዓሉ በሰላማዊ መንገድ እንዲከበር አስፈላጊውን የቅድመ ዝግጅት ስራ መከናወኑን የሐረሪ ክልል ጠቅላይ አቃቢ ሕግ አቶ አዩብ አህመድ አስታውቋል። በዓሉ በሰላማዊ መንገድ እንዲከበር የክልሉ የጸጥታ መዋቅር ከፌዴራል የጸጥታ ተቋማት ጋር መሆን እየሰራ እንደሚገኝ ገልጸዋል። በክልሉ ማህበረሰቡን የሰላሙ ባለቤት በማድረግ እየተሰሩ የሚገኙ አበረታች የሰላም እሴት ግንባታ ስራዎች በዓላት ያለ ምንም የጸጥታ ችግር እንዲከበሩ አስችለዋል። በመሆኑ ማህበረሰቡ የሰላሙ ባለቤት በመሆን የራሱንና የአካባቢውን ሰላም በመጠበቅ የጀመራቸውን ተግባራት በበዓላት ወቅት አጠናክሮ እንዲቀጥል ጥሪ አስተላልፈዋል። ማህበረሰቡም አጠራጣሪ እንቅስቃሴዎችን በሚመለከትበት ወቅትም አስፈላጊውን ጥቆማ በመስጠት ከጸጥታ ኃይሉ ጎን ሊቆም እንደሚገባም መልክታቸውን አስ

በሐረሪ ክልል ከዘጠኝ ሺ በላይ ወጣቶች የኢትዮ ኮደር ስልጠና መውሰዳቸውን የክልሉ ኢኖቬሽን ና ቴክኖሎጂ ኤጀንሲ ገለጸ። የኤጀንሲው ኃላፊ አቶ ጀማል ኢብራሂም የኮደር ስልጠናው የዜጎችን የዲጂታል ቴክኖሎጂ ክህሎት በማዳበር እንደ ሀገር ለተጀመረው የዲጂታል ኢኮኖሚ ግንባታ ፋይዳው የላቀ ነው። በተያዘ ሁለት ሺ አስራ ሰባት የበጀት አመት ለስድስት ሺ ሰባት መቶ ሀምሳ አምስት ወጣቶች ስልጠናውን ለመስተት ታቅዶ እስካሁን ከዘጠኝ ሺ በላይ ወጣቶች ስልጠናው መውሰዳቸውን ጠቁመዋል። እስካሁንም በኢኒሽየቲቭ በተሰራው ስራ በክልል ደረጃ ስልጠናውን ካጠናቀቁ ወጣቶች መካከል አምስት ሺህ የሚሆኑት የምስክር ወረቀት መውሰዳቸውን ጠቅሰዋል። በመርሃ ግብሩም ፕሮግራሚንግ፣ ዳታ ሳይንስ፣ አንድሮይድ እና ተያያዥነት ያላቸው ስልጠናዎች እየተሰጠ መሆኑን ገልጸዋል። ስልጠናው ወጣቶች የክህሎት ባለቤት ከማድረግ ባለፈ ብቁ ተወዳዳሪና ስራ ፈጣሪ ዜጎችን ለማፍራት የሚያስችል መሆኑንም አስገንዝበዋል። ስልጠና ወጣቶችን በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የሚያስችል በመሆኑ ስልጠናውን ያልወሰዱም በቀጣይ ጊዜያት ተመዝግበው እንዲሰለጥኑ ኃላፊው ጥሪ አስተላልፈዋል። የዲጅታል መታወቂያ ዜጎች ያለእንግልት ቀልጣፋ አገልግሎት እንዲያገኙ ያደረጋቸው መሆኑን የሀረር ከተማ ነዋሪዎች ገለጹ። በክልሉ የዲጅታል መታወቂያ የማከፋፈል ሂደት በትኩረት እየተሰራ ይገኛል። ትዕግስት በለጠ ዘገባውን አዘጋጅተዋለች። ትዕይንት ደባልቄ ተጨማሪውን ታቀርበዋለች። የዲጂታል መታወቂያ ዜጎች ያለ እንግልት ቀልጣፋ አገልግሎት እንዲያገኙ ያደረጋቸው መሆኑን የሀረር ከተማ ነዋሪዎች ገለጹ። ያነጋገርናቸው የክልሉ ነዋሪዎች እንደገለጹት ዲጂታል መታወቂያ ዜጎች ከሙስና በጸዳ መልኩ ያለ እንግልት አገልግሎት እንዲያገኙ የሚያደርግና የመልካም አስተዳደር ችግሮችን ከመፍታት አንጻር ትልቅ ፋይዳ አለው ሲሉ ገልጸዋል። እንደ ሀገር በፖለቲካ ኢኮኖሚና ማህበራዊ ዘርፍ እድገት እንዲኖር የሚያግዝ መሆኑንም ገልጸዋል። ህብረተሰቡ ለመታወቂያው መመዝገብና መውሰድ እንዳለባቸውም አክለዋል። የዲጂታል መታወቂያ የመልካም አስተዳደር ችግሮችን ከመፍታት አንጻር ትልቅ ፋይዳ ስላለው ሁሉም የህብረተሰብ አካል ሊጠቀመው እንደሚገባ ገልጸዋል። መሰረታዊ አገልግሎት በተሻለ ሁኔታ ዜጎች እንዲያገኙና የሀገር ኢኮኖሚ እንዲጠናከር የሚያደርግ መሆኑን በሚገባ ግንዛቤ መሰጠት እንዳለበትም አስታውቀዋል። አሁን ላይ እንደ ሀገር ከ15 ሚሊዮን በላይ ዜጎች የዲጂታል መታወቂያ ተጠቃሚ መሆናቸው ይታወሳል። ወደ ሀገር አቀፍ ዘገባዎች አለፍን። በክረምት የተጀመረው የበጎ ፍቃድ አገልግሎት የብዙዎችን እንባያበሰና ለብዙዎች ሳቅ የጨመረ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና ኮሚሽኑ እስካሁን ያካሄዳቸው የምክክር ምዕራፍ በስኬት እያከናወነ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአይ ገለጹ። እን እኝንና መሰል ሀገር አቀፍ ዘገባዎችንም ምስጋናው ኃይሉ በተከታይነት ያቀርብልናል። በክረምት የተጀመረው የበጎ ፍቃድ አገልግሎት የብዙዎችን እምባ ያበሰና ለብዙዎች ሳቅ የጨመረ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ይኸውም የክረምት በጎ ስራ ዘንድሮ ከከተማ ወጥቶ ወደ ገጠር እንዲገባና የተሻገረ ገጠርን ለማፍጠር ያለመውን ህልም ለማስጀመር የተሰራ መሆኑን ጠቅላይ ሚኒስትር ተናግረዋል። ባለፉት ጥቂት ዓመታትም በከተማው የክረምት በጎ ፍቃድ ስራ በመቶ ሺህ የሚቆጠሩ ሰዎች በወጣቶችና ገንዘብ ባላቸው ሰዎች ተደግፈው የተሻለ ቤት ባለቤት መሆናቸውንም ጠቅላይ ሚኒስትሩ አውስተዋል። በክረምት በጎ ፍቃድ የተጀመረው ልምድም አፈርን ለመጠበቅ የተሻለ ዝናብ ለማግኘትና የአረንጓዴ አሻራን ለማስፋትም ከማገዙም በተጨማሪ በርከታ ያሉ ሰዎች ቤታቸው ሰዎቻቸው ታድሶላቸው እንባቸው እንዲታበስ ያስቻለ ነው ብለዋል ጠቅላይ ሚኒስትሩ። ይኸው የክረምት በጎ ስራ ዘንድሮ በከተማ ወጥቶ ወደ ገጠር እንዲገባና የተሻገረ ገጠርን ለመፍጠር ያለውን ህልም ለማስጀመር እየተሰራ መሆኑን ነው ጠቅላይ ሚኒስትሩ የገለጹት። የቢልና ሜሊንዳ ጌትስ ፋውንዴሽን ከሁለት አስርት ዓመታት በላይ ከኢትዮጵያ ጋር የመሰረተውን አጋርነት ወደፊትም አጠናክሮ እንደሚቀጥል የተቋሙ መስራችና ባለቤት ቢል ጌትስ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ፋውንዴሽኑ ላለፉት 25 ዓመታት በኢትዮጵያና በጤና በግብርና እንዲሁም በቴክኖሎጂ ዘርፍ ድጋፍ በማድረግ ላበረከተው አስተዋጽኦ የኢትዮጵያን ታላቅነት የክብር ኒሻን ለቢል ጌትስ መሸለማቸው ይታወሳል። ቢል ጌትስ የተሰጣቸውን እውቅና ተከትሎ በኤክስ ገጻቸው ባሰፈሩት መልእክት ጠቅላይ ሚኒስትር አብይ አህመድ ላደረጉላቸው ደማቅ አቀባበል አመስግነው የጌትስ ፋውንዴሽን ልክ እንደትናንቱ ወደፊትም ከኢትዮጵያ ጋር አብሮ ለመስራት ቁርጠኛ ነው ብለዋል። ኮሚሽኑ እስካሁን ያካሄዳቸውን የምክክር ምዕራፎች በስኬት እያከናወነ መሆኑን የኢትዮጵያ አገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ ገለጹ። እስካሁን የተሰበሰቡ ሁሉም አጀንዳዎች ወደ ኮሚሽኑ ቋት መግባታቸውን ጠቁመው በአጀንዳዎቹ ላይ በዋናውን የምክር ጉባኤ ላይ መግባባት ላይ እንደሚደረስባቸውን ገልጸዋል። በቀጣይም በትግራይ ክልል የምክክር ሂደቱ የሚከናወኑ መሆኑን ያነሱት ዋና ኮሚሽነሩ በውጭ የሚኖሩ ኢትዮጵያንም በምክክር ሂደቱ ላይ የሚሳተፉ ስራ የማሳተፉም ሥራ ቀሪ የኮሚሽኑ ሂደት መሆኑን ተናግረዋል። በሌላ መልኩም እስካሁን በሂደት ላይ ያልተሳተፉ የፖለቲካ ፓርቲዎችና ሌሎችም አካላት ወደ ሂደቱ እንዲመጡ ይሰራልን ብለዋል። ኮሚሽኑ እስካሁን ያካሄዳቸውን ምክክር ምዕራፎች በስኬት እያከናወነ መሆኑን ተናግረዋል። በኦሮሚያ ክልል 12ኛ ክፍል ሀገር አቀፍ ፈተና ዝግጅት መደረጉን የክልሉ ትምህርት ቢሮ ገለጸም ከ ሁለት መቶ ሺህ በላይ ተማሪዎች በወረቀትና በበይነመረብ መረብ ለመሳተፍ ዝግጅቱ እየተደረገ መሆኑን የክልሉ ትምህርት ቢሮ አማካሪ ኤፍሬን ተሰማ ገልጿል። ከ ሀያ ስምንት ሺህ በላይ ተማሪዎች በበይነመረብ መረብ ለመፈተን ዝግጁ መሆናቸውም ተገልጿል። የተሻለ ውጤት ለማስመዝገብም ለተማሪዎች ማጠናከሪያ ትምህርት እየተሰጠ መሆኑም ተጠቁሟል። ክቡራት ተመልካቾቻችን፣ ከሀረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተተላልፈን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብሩቃ